ሰላም ጤና ፍቅር በረከት ተመኝንላችሁ ውድ ቤተሰቦቻችን በያላችሁበት ዓለም ዳርቻ ሁሉ እንደምንቆያችሁን፣ እንደተለመደው ጊዜያችንን የሚወድ እናንተን የሚመጥን ዝግጅትን አሰናድተንላችኋል። የዛሬው ዝግጅት ደግሞ በደንብ ኮንክሪት መረጃዎች ያሉት እጅግ በጣም አስገራሚ የሆነ ትንታኔ ነው ያዘጋጀንላችሁ። ከዚህ ዝግጅት እንደምታተርፉ እምነታችን ነው። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸገኔኝ ከአክሱም ቲዩብ ሰናይ ቆይታ ይሆንላችሁ። ዛሬ ቆይታችንን የምናደርገው ሰሞናችንን በተለይ ዓለማችንን ከፍተኛ ውጥረት ላይ የጣላት ክስተት አለ። ይህም እንግዲህ ዘመናዊነት ከስልጣኔ ጋር ተያይዞ ባዮሜትሪካል አይዲ በመላው ዓለም እንዲሰራጭ እየተነገረ ነው ያለው። ከዚህ ጋር ደግሞ ተያይዞ ስድስት ስልሳ ስድስት ነው። ይሄ የመጨረሻውን ዘመን ያመለክታል ብለው በርካቶች ተደናግጠዋል። ይሄ ደግሞ በመጽሐፍ ቅዱስ ላይ ተመርኩዘን በመረጃና በማስረጃ ሰሞኑን ወደ እናንተ አድርሰን ነበረ። ለመሆኑ ስድስት ስልሳ ስድስት ምንድን ነው ምንን ይወክላል አስባችሁ ታውቃላችሁ? አውሬውስ ማን ነው የሚለውን ዛሬ በተለይ እነዚህ ቁጥሮች ሶስቱ ቁጥሮች ምንድን ናቸው የሚለውን በደንብ ነው የምንተነትነው። በጣም ጊዜያችንን የሚወጅ ትልቅ መረጃ ነው ውድ ቤተሰቦቻችን። ትርጉሙ ምንድን ነው አውዱስ ምንድን ነው የሚለውን ነው በደንብ የምንፈትሸው ማለት ነው። ያው እንደ ሁል ጊዜው መሰረታችን መጽሐፍ ቅዱስ ነው። አሁን ደግሞ በተለይ ይሄ ያለንበት ዘመን በጣም አስፈሪ ዘመን ሆኗል። ስለዚህ መጽሐፍ ቅዱሳዊ ማስረጃ እናደርገን እስከ ዛሬ ድረስ የበርካቶቻችን ጥያቄ የነበረውን የእነዚህ ሶስት ቁጥሮች ሚስጥር ነው ዛሬ የምንገልጠው። ስድስት ስድስት ስድስት እነዚህ ቁጥሮች ሶስቱ ስድስቶች ምንድን ነው የሚያመለክቱት የሚለውን ጥልቅ ትንታኔ ነው የምናየው። የፍንጩን መነሻ ስናይ ሶስቱ ስድስቶችና ሶስት ገጽታዎች ነው ምንፈትሸው። ስድስት ስልሳ ስድስት ቁጥር ሶስት መሰረታዊ ገጽታዎችን ይዟል። አንደኛው ስድስት ሃይማኖትን፣ ሁለተኛው ስድስት ኢኮኖሚን፣ ሶስተኛው ስድስት ደግሞ መንግስትን ይወክላል ማለት ነው። ስለዚህ ይሄ አውሬውን በነዚህ ተቋማት አማካኝነት ዓለምን ለመቆጣጠር ይሞክራል ማለት ነው። አውሬው የተባለው በነገራችን ላይ ሀሳዊ መሲህ ነው፣ ሰው ነው። መጽሐፍ ቅዱሳዊ ትንቢቶች ውስጥም ጠንካራ መሰረት አለው ይሄ ቁጥር። ይህ ፍንጭ በተለይ ደግሞ በዮሐንስ ራእይ ላይ ምዕራፍ 13 ከቁጥር 16 እስከ 18 ላይ የተጠቀሰውን የአውሬውን ምልክትና ቁጥር በሶስት መልኩ የመቆጣጠሪያ ስርዓት እንደሚያመለክት ይጠቁመናል ማለት ነው። እያንዳንዱን ከመጽሐፍ ቅዱስ አንጻር ነው የምንፈትሸው። ሃይማኖት የመጀመሪያውን ስድስት ይወክላል። በዮሐንስ ራእይ ምዕራፍ 13 ከቁጥር 11 እስከ 15 መሰረት ከመሬት የሚወጣው ሁለተኛው አውሬ ሐሰተኛው ነብይ ማለት ነው የማጭበርበሪያ ሃይማኖታዊ ስርዓትን ይመሰርታል። ይህ አውሬ የመጀመሪያውን አውሬ እንዲያመልኩት ያደርጋል። እናም በተአምራትና በማሳት ሰዎችን ወደ አንድ የተዋሃደ ሃይማኖታዊ ስርዓት ይመራል ማለት ነው። ዓለም በአንድ ሃይማኖት ትመራለች። በተለይ ደግሞ እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ያሉ ባህል ያላቸው ዶግማና ቀኖና ላይ የተመሰረቱ ሃይማኖቶችን ለማጥፋት ያለመ እንቅስቃሴ ነው። መጽሐፍ ቅዱሳዊ ማስረጃ ነኔ ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 3 እስከ አራት ምን ይላል? የኃጢአት ሰው ይላል። ሐሰተኛ ነቢይ ማለት ነው። በእግዚአብሔር መቅደስ ውስጥ ተቀምጦ ራሱን እንደ አምላክ ያውጃል። እኔ አምላክ ነኝ፣ እኔ ፈጣሪ ነኝ ይላል። ይህ አንድ የተዋሃደ ማጭ በርበሪያ ሃይማኖታዊ ስርዓትን መመስረት ያመለክታል። ሁለተኛው የዮሐንስ ራእይ ምዕራፍ 13 ከቁጥር 12 ላይ ብናይ ሐሰተኛው ነቢይ የመጀመሪያውን አውሬ እንዲያመልኩ ያደርጋል። ይህም ከእግዚአብሔር ውጭ የሆነ አምልኮ መፈጠሩን ያሳየናል። ዳንኤል ምዕራፍ 7 ቁጥር 25 ላይ እኒ አውሬው የእግዚአብሔርን ሕግጋትና ቀኖናዎችን ለመቀየር ይሞክራል። ይህም እንደ ኦርቶዶክሳዊ ቀኖናና ዶግማ ያላቸው ባህል ያላቸው ስርዓቶችን ለማጥፋት ያለመነው ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አውድ ስናየው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ በቀኖናዎቿ፣ በመጽሐፍ ቅዱስ ትርጉሞቿ፣ በቅዱሳን ትውፊቶቿ ላይ ጥብ የሆነ አቋም ያላት ርጅድ የሆነች ሃይማኖት ናት። የማትነቃነቅ ማለት ነው። በመጨረሻው ዘመንም አውሬው እንደዚህ ያሉ ባህላዊ ሃይማኖቶች፣ ጥንታዊ ሃይማኖቶች በአንድ የተዋህደ አለም አቀፍ ሃይማኖታዊ ስርዓት ለመተካት ይሞክራል ማለት ነው። ይህ ስርዓት ደግሞ ከእግዚአብሔር ትክክለኛ አምልኮ ውጭ የሆነ አምልኮን ይጠይቃል። ይህም የኦርቶዶክሳዊውን ቀኖናዊ እምነት ለማፍረስ ያመነ ነው ማለት ነው። ሁለተኛው ስድስት ኢኮኖሚ ነው። በዮሐንስ ራእይ ምዕራፍ 13 ከቁጥር 16 እስከ 17 ድረስ ምን ይላል? የአውሬው ምልክት ያለው ሰው ብቻ መግዛትና መሸጥ ይችላል ይላል። ይህ አንድ የተዋሃደ ዓለም አቀፍ ኢኮኖሚያዊ ስርዓት መፈጠሩን ያመለክታል። እሱም የአውሬው ምልክት መቀበልን ይጠይቃል። መጽሐፍ ቅዱሳዊ ማስረጃን ነኝ። የዮሐንስ ምልክቱን ወይም የአውሬውን ስም ወይም የስሙን ቁጥር የሌለው ማንም መግዛት ወይም መሸጥ እንዳይችል ያደርጋል። የኢኮኖሚያዊ ቁጥጥር በአውሬው ስልጣን ስር መሆኑን ያሳየናል ማለት ነው። ይሄም ማለት ሰሞኑን ለምሳሌ ባዮሜትሪክ አይዲ አውጡ ተብሎ በግፊት ላይ ያሉ ሀገራት ግልብጥ ብለው ማለት ነጻነታችንን አይሸጥም፣ በእናንተ አንገዛም፣ እንደውም ለአውሬው ቁጥር አንገዛም የሚለው ሰላማዊ ሰልፎች አይታችኋል። በዛ ላይም ሰርተንበት ተነጋግረናል፣ ሰሞኑን ማለት ነው። ያንን ለማመልከት ነው። የዮሐንስ ራእይ ምዕራፍ 18 ከቁጥር 11 እስከ 13 ራሱ የባቢሎንን ውድቀት ሲከሰት የንግድ ሰዎች ስለ ኢኮኖሚያዊ መፍረስ ያለቅሳሉ። ይህም አውሬው የፈጠረው ኢኮኖሚያዊ ስርዓት ያለው ኃይልን ያመለክታል ማለት ነው። በዘመናዊ አውድ ደግሞ ስናየው፣ በዘመናዊ ትርጉሞች ይሄ ቁጥር ከዓለም አቀፍ ዲጂታል ኢኮኖሚ እንደ ባርኮድ ዲጂታል መለያዎች፣ አንድ የተዋሃደ የገንዘብ ስርዓት ጋር ይያያዛል። ለምሳሌ አንዳንድ ተንታኞች በዓለም አቀፍ ደረጃ የተጠናከረ የንግድ ስርዓት እንደ አውሬው ምልክት ይቆጥሩታል ብለው ይከራከራሉ። ነገር ግን ይህ በመጽሐፍ ቅዱስ ውስጥ ቀጥተኛ ማስረጃ አለው ማለት ነው። በተለይ ደግሞ በኦርቶዶክስ ተዋህዶ ቤተክርስቲያን ትምህርት ውስጥ ከፍተኛ የሆነ ትርጉም እንዳለው እናያለን። ሶስተኛው ስድስት እንኒ ሶስተኛው ስድስት መንግስት ነው። የአውሬውን ስልጣን አንድ የተዋሃደ ዓለም አቀፍ መንግስታዊ ስርዓት መፈጠሩን ያመለክታል። በዮሐንስ ራእይ ምዕራፍ 13 ቁጥር 1 እስከ 8 ላይ ከባህር የሚወጣው አውሬ ከሰይጣን ኃይል፣ ዙፋንና ስልጣን ይቀበላል፣ ዓለምንም ይገዛል ይላል። መጽሐፍ ቅዱሳዊ ማስረጃ በዳንኤል ምዕራፍ 7 ከቁጥር 7 እስከ 8 አራተኛው አውሬ አስር ቀንዶችና አንድ ትንሽ ቀንድ አለው። ይህም አንድ የተዋሃደ መንግስታዊ ስልጣን መፈጠሩን ያመለክተናል። የዮሐንስ ራእይ ምዕራፍ 17 ከቁጥር 12 እስከ 13 አስሩ ቀንዶች አስሩ ነገስታትን ይወክላሉ። እነሱም ኃይላቸውን ለአውሬው ይሰጣል አንዱ ይላል። ይህ የፖለቲካ ኃይል መተካከልን ያሳያል ማለት ነው። የዮሐንስ ራእይን ጨምር ምዕራፍ 13 ቁጥር 7 ላይ አውሬው በሁሉም ጎሳዎች፣ ህዝቦች፣ ቋንቋዎች እና ህዝብ ላይ ስልጣን ተሰጥቶታል ይላል። ይሄ በአንድ መንግስት የዓለምን ህዝብ ጨፍልቆ የሚገዛበት መንገድ ማለት ነው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አውድ ደግሞ ስንፈትሸው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ትምህርት ይሄ የመጨረሻው ዘመን መንግስታዊ ስርዓት ከእግዚአብሔር ፈቃድ ውጭ የሆነ ስልጣንን ይወክላል ማለት ነው። ይህ ስርዓት ደግሞ በተለይ እንደ ኦርቶዶክሳዊ ቤተክርስቲያን ያሉ ባህላትን፣ ተቋማትን ለመግፋት እና ለመተካት ያለመ ነው። በጣም ሪጅድ የሆኑ ሃይማኖቶች ናቸው ማለት ራሳቸውን አሳልፈው መስዋዕት የሚያደርጉ የማይነቃነቁ እንደ ማንኛውም ሃይማኖት ፍሌክሰብል ያልሆኑ ቀኖናና ዶግማ ያላቸውን ሃይማኖቶች ከምድረገጽ ማጥፋት ነው። ይነሱ ስራ ተጨማሪም ኢትዮጵያ ኦርቶዶክስ ተዋዶ ቤተክርስቲያን በታሪኳ ውስጥ ከመንግስታዊ ጫናዎች ጋር ተፋልማ የነበረች ናት። እስካሁንም ማለት ነው እንግዲህ እስካሁን እስካለንበት ሰዓት ድረስ ይህ ትንቢት በተለይ ደግሞ ለእምነቷ ምን ያህል ዋጋ እየከፈለች ያለች ቤተክርስቲያን ናት። ስለዚህ ይሄ አውሬ ማለት ነው አውሬው የተባለው ስድስት ስልሳ ስድስት ሰውን የሚወክል ነው። አውሬው ሀሳዊ መሲህ ነው ማለት ነው። የአውሬው ዓላማ የኦርቶዶክስ ተዋህዶ አይነት ቀኖናና ደጉማ ያላቸውን ቤተክርስቲያኖች፣ እምነቶች፣ ሃይማኖተኞች ለማጥፋት ነው። ይህም ማለት እንግዲህ አሁን ሩሲያን ማንሳት እንችላለን። ምንም እንኳን ሃይማኖታችን ልዩነቶች ቢኖሩትም ነገር ግን ኦርቶዶክሳውያን ናቸው። ብዙ ግሪክን ማንሳት ይቻላል። ግሪክን ለመምታት የተሄደበትን ርቀት አይታቸዋል። ግብረ ሰዶማውያንን ማይፈቅዶ ከሆነ ከስርዓታቸው ውጭ ሊያደርጓት እንደነበረና ና ግብረ ሰዶማዊን እንግዲህ ግሪክ ሲባል ኦርቶዶክስ ናት። ኦርቶዶክስ ሲባል ግሪክ ነው። በጣም ብዙ የዓለም ህዝብ የሚያውቀውና ያንን መ ተውታል ታስታውሳላችሁ። እግዚአብሔር ቀን አለውና በቀኑ ነገሮችን ካላስተካከለ በጣም እነዚህ ሃይማኖቶች ላይ ጥንታዊ ናቸው፣ ጨቋይ ናቸው፣ ደፍጣጭ ናቸው እያሉ ነው እንግዲህ የራሳቸውን ስርዓት ለማስፈን የሚሄዱት ማለት ነውና የአውሬው ዓላማ ዶግማና ቀኖና ያላቸውን ሃይማኖቶች ማጥፋት ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በተለይ በቀኖናዎቿ በቅዳሴ ስርዓቶቿ፣ በመጽሐፍ ቅዱስ ትርጉሞቿ ላይ ጥንታዊና እጅግ በጣም ጥብቅ የሆነ እምነት ያላት ናት። በመጨረሻው ዘመን አውሬው እንደዚህ ያሉ ባህላዊ ሃይማኖቶችን ለማጥፋት ጥንታዊ ሃይማኖቶችን ለማጥፋት በክርስቶስ ደም ላይ ተመሰረቱ ሃይማኖቶችን ለማጥፋት የሚሞከርበት መንገድ በሶስት መልኩ ደግሞ እናየዋለን። አንደኛው ሃይማኖታዊ ውህደት ነው። አውሬው እንደ ኦርቶዶክሳዊ ቀኑና ያላቸው ባህል ያላቸው ዶግማ ያላቸውን እምነቶች በአንድ ማዋሃድ ማጭበርበሪያ ሃይማኖታዊ ስርዓትን ለመተካት ይሞክራል። ለምሳሌ የአብርሃም ስምምነትን መውሰድ እንችላለን። የአብርሃም ስምምነት ማለት በአንድ ጣራ ስር ሶስቱም እምነቶች ክርስትና፣ እስልምናና አይሁድን በአንድ ጣራ ስር ያደረጉ ከላይ ሲታዩ ወንድማማችነት የሚመስል ውስጡ ግን እጅግ በጣም ሰቅጣጭ የሆነ አካሄድ እንደሆነ ይህም ለኒው ወርልድ ኦርደር መንገድ አረጋ እንደሆነ በደንብ በብዙ ፕሮግራሞች አይተነዋል ማለት ነው። የአብርሃም ስምምነት የተባለውን ይህ በተለይ ደግሞ ኢትዮጵያ ኦርቶዶክስ ቤተክርስቲያን ቶፊቶችን እንደ ታቦተ ጽዮን ያሉ ቅርሶችን በቀኖና ላይ የተመሰረቱ ነገሮችን በሙሉ ለማጥፋት ያለም ነው ማለት ነው። አንደኛው ሃይማኖታዊ ውህደት ያልኳችሁ ከላይ። ሁለተኛው ኢኮኖሚያዊ ጫና ነው። የአውሬው ምልክት ያለው ሰው ብቻ መግዛትና መሸጥ ስለሚችል እንደ ኦርቶዶክሳዊ እምነት ያሉ ተቋማት በኢኮኖሚ ጫና ሊገጥማቸው ይችላል። ምክንያቱም እምቢ ይላሉና ለምሳሌ የአውሬው ምልክት

ሊሆኑ ይችላሉ ማለት ነው። ለምሳሌ አሁን ይቀበራል እንደተባለው ማይክሮቺፕ በአእምሯችን፣ በግንባራችን፣ በክንዳችን የሚቀበሩ ማይክሮቺፖች፣ አንድ ሰው ዓለም አቀፍ ቁጥጥር ነው የሚደረግበት ማለት ነው። አሁን እኔ ለምሳሌ ያ የሚቆጣጠረኝ ሰው ዓለም አቀፍ ነው የሚሆነው ማለት ነው። እኔ ምዳኛው በዚህ ሀገር መንግስት፣ በዚህ ሀገር የሃይማኖት አባቶች ብቻ አይደለም ማለት ነው። በነሱ ቁጥጥር ስር ነው የሚሆነው ማለት ነው። ሶስተኛው መንግስታዊ ጭቆና ነው። የአውሬው መንግስታዊ ስልጣን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ተቋማትን በፖለ ፖለቲካ ጫና ለመግፋት ይሞክራል። በታሪክ ውስጥ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከተለያዩ መንግስታዊ ጫናዎች ጋር ተፋልማ ቆይታለች። ለምሳሌ በግራኛ አህመድ ዘመን፣ በኮሚኒስት ዘመን፣ አሁንም ደግሞ በቅርብ ጊዜ የራሱ የምናውቃቸው ብዙ ታሪኮች አሉ። የአውሬውን ስልጣን በመጨረሻው ዘመን የበለጠ ኃይለኛ ሊሆን እንደሚችል የሚያመለክት ነው። ሌላው ታሪካዊና ዘመናዊ ትርጉሞቹን ስናይ በታሪክ ውስጥ 6666 ቁጥር ከተለያዩ መንግስታዊ ኢኮኖሚያዊና ሃይማኖታዊ ስርዓቶች ጋር ተያይዟል። ለምሳሌ ኔሮ ቄሳር በአንደኛው መቶ ክፍለ ዘመን የሮም ንጉሰ ነገስት ኔሮ ክርስቲያኖችን በመዋጋቱ ከ666 ጋር ተያይዟል ማለት ነው። በዕብራይስጥ ደግሞ ጌማትሪያ ስሙ ኔሮን ከስት ይባላል ወደ 666 ይመጣል። ይሄ የመንግስታዊ ጭቆናን የሚያመለክት ነው። ሌላው የፓፓዊ ስልጣን ነው። በ16ኛው መቶ ክፍለ ዘመን በፕሮቴስታንት ተሃድሶ ወቅት አንዳንድ ተንታኞች የፓፓውን ማዕረግ ከ666 ጋር አያይዘውታል ማለት ነው። ይህም በሃይማኖታዊ ስልጣን መያዝን ያሳያል ማለት ነው። ዘመናዊ ትርጉሞቹ በ20ኛውና በ21ኛው መቶ ክፍለ ዘመን 666፣ አሁን ያለንበት ዘመን ማለት ነው። ከዓለም አቀፍ ዲጂታል ስርዓቶች ለምሳሌ እንደ ባርኮድ ወይ ደግሞ የኤአይ ቴክኖሎጂ ጋር ተያይዟል አሁን ማለት ነው። አሁን ሰሞኑን በእንግሊዝ ለንደን እና ደግሞ በሌላ የት ነው? ሰሞኑን ያነሳ ነው። ትልቅ ዝግጅት ነበረ። ወደ 86 ሚሊዮን የሚሆኑ ባንኮች ፍሪዝ እንዲሆኑ የተደረገበት ሀገር ማለት ነው። እንደነሱ አይነት ሆታ የተነሳበት ሰዎች በጣም የደነገጡበት፣ እንዴት እንደዚህ በፍጥነት ያደርጉታል ተብሎ በጣም በርካቶች የተደናገጡበት ጊዜ ላይ ደርሰናል። ይሄ ዘመናዊ ትርጉም በሃያ አንደኛው እና በሃያኛው መቶ ክፍለ ዘመን እነዚህ ትርጉሞች፣ በተለይ ደግሞ በኦርቶዶክሳዊ አውድ ውስጥ እንደ መሳሪያዊ ይታያሉ፣ እንደ ምልክት ይታያሉ። የአውሬው ኢኮኖሚያዊ እና መንግስታዊ ቁጥጥርን ሊያመለክቱ ይችላሉ ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አውድ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታሪኳ ውስጥ ብዙ መንግስታዊ መንግስታዊ ፈተናዎች ገጥሞታል። በተለይ በመጨረሻው ዘመን ደግሞ የአውሬው ስርዓት የቤተ ክርስቲያን ቀኖናዎች፣ ዶግማዎች፣ ቅዳሴዎች፣ የቅዱሳን ትውፊቶችን ለማጥፋት ያለምነው ተብሎ ይታምናል። መጽሐፍ ቅዱስም የሚነግረን ይህንን ነው። አንደኛው ለምሳሌ ቀኖናዎችን መቀየር ነው። አውሬው የእግዚአብሔርን ህግጋትና ቀኖናዎችን ለመቀየር ይሞክራል። በትንቢተ ዳንኤል ምዕራፍ 7 ቁጥር 25 ላይ፣ ይሄ ደግሞ በተለይ የኦርቶዶክሳዊ ቤተክርስቲያን የቅዳሴ ስርዓቶች፣ የበዓላት ቀናት፣ የእምነት ትምህርቶችን ለማፍረስ ያለም ነው። አሁንም አሉ ምልክቶች፣ እያያችሁ ነው። በበዓል ምክንያት ኦርቶዶክሳት ሰራም የኦርቶዶክስ ሰነፍናት ኦርቶዶክስ ናት፣ ሀገራችንን ወደኋላ የጎተተችው ጨለማናት ሲባል ነበር፣ በየመድረኩ ታስታውሳላችሁ። እና ሌላው የመጀመሪያው ቀኖና መቀየር ነው። ሁለተኛው መንፈሳዊ ጭቆና ነው። የአውሬው ሐሰተኛው ነቢይ በተአምራትና በማሳሳት ሰዎችን ከእውነተኛ እምነት ለማራቅ ይሞክራል። አሁን እንደምናያቸው ብልጭልጭ አለሞች ማለት ነው። ይህን አድርገናል። ለምሳሌ ገንዘብ ተኮር የሆኑ ነገሮችን ማድረግ፣ የሰው ልጆች በደካማ ጎናቸው መግባት፣ እንደዚህ ብታረጉ ከባንክ እንደዚህ ያህል ብር ታገኛላችሁ ማለት፣ በሐሰት ትንቢቶችን መናገር፣ የጀርባ ታሪካቸውን አጥንተው ልክ እንዳወቁ ወይ ደግሞ እንደተገለጠላቸው ኢየሱስ ነግሮኛል ብሎ በየአዳራሹ መጮህ። እነዚህ እነዚህ ናቸው። ፋክቱ ነው ይሄ። በነገራችን ላይ የሚመራችሁ ሰዎች ካላችሁ መዋጥ ነው። ምንም ማድረግ አይቻልም። እና ይሄ በተለይ የኢትዮጵያ ቤተክርስቲያን ታማኝ አገልጋዮችና ምእመናንን ለመፈተን ያለሙ እንቅስቃሴዎች ይመጣሉ። ሌላው ቅርሶችን መጠበቅ ነው። ለምሳሌ እንደ ታቦተ ጽዮን ያሉ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንፈሳዊ ቅርሶች በአሁሪው ስርዓት ስር ሊጠቁ ይችላሉ ማለት ነው። የፓርክ ኦፍ ኮቨናንት እንግዲህ በዓለም አቀፍ ደረጃ በባትሪ የሚፈልግ ነው አይደለ? ታቦተ ጽዮን ምንም እንኳን በደንብ ትውልድ ብሬንዋሽ ተደርጎ ላለው ነገር ግድብ አይሰጠውም። በርካቶች ግን በባትር የሚፈልጉት ምንድን ነው? ታቦተ ጽዮንን ከኢትዮጵያ ለማሸሽ ነው። እስራኤልን ጨምሮ ማለት ነው። እስራኤልን ጨምሮ ሰላዮቿን ታሰማራለች ታቦተ ጽዮንን ለመውሰድ። በትልቁም በትንሹም ሞክረዋል እስካሁኑ ጊዜ ድረስ ማለት ነው። እና በታሪክ ውስጥም የኢትዮጵያ ቤተክርስቲያን እንደዚህ ያሉ ቅርሶችን በመጠበቅ ጠንካራ ሆና በእግዚአብሔር እገዛ ቆማለች እስካሁን ድረስ። ይህም በመጨረሻው ዘመን ደግሞ የበለጠ ፈተና ሊሆንባት ይችላል። ከዚህም በላይ ታቦተ ጽዮንን ለመውሰድ በጣም ገና ብዙ የሚከፈሉ ዋጋዎች አሉ ማለት ነው። ሌላው አስገራሚ ሌላ ትርጉሙ የ666 ቁጥር በተለያዩ ባህሎች ውስጥ ያለው ተቃራኒ ትርጉም ደግሞ አለው። በነገራችን ላይ በክርስትና በተለይ በኦርቶዶክሳዊ ትምህርት 666 የአውሬው ቁጥር ሲሆን የማጭበርበሪያው ስርዓት ሃይማኖታዊ፣ ኢኮኖሚያዊ፣ መንግስታዊ የሆኑ ነገሮችን የሚያመለክት ነው። 666 በሌላ በኩል እንሄድ ደግሞ በቻይና ባህል ውስጥ ለምሳሌ ቁጥር 6 እንደ መልካም ዕድል ይቆጠራል። ስለዚህ 666 እንደ ሁሉም ነገር በተሳካ ሁኔታ ይሄዳል ተብሎ ይተረጎማል። በቻይና ስድስት ቁጥር የእድል ቁጥር እንደሆነ ነው የሚነገረው። እና ይሄ ተቃራኒ ትርጉም የቁጥሩ ምሳሌያዊ ኃይል በተለያዩ ባህሎች ውስጥ ያለውን የተለያየ አቅጣጫ ያሳያል ማለት ነው። እና በነገራችን ላይ ይሄም ሌላ ትርጉም እንዲኖረውም የሚፈለግበት እንደገና ሌላ ደግሞ ራሱን የቻለ ምራ ግብር ይዘን እንመጣለን። እና በተንሸዋረረ መልኩ ይህንን የ666 ቁጥር ትክክለኛ የሆነውን የሚወክለውን ነገር ሰዎችን ለማሳሳት በተለያየ መንገድ ነው የሚጠቀሙት። በተጨማሪ የስድስት ስልሳ ስድስት ቁጥር በታሪክ ውስጥ ከኃይለኛ ገዢዎች እንደ ኔሮ ቄሳር፣ ከሃይማኖታዊ ስልጣን እንደ ፓፓዊ ስልጣን ከላይ ጠቀስ ናቸው። ከዘመናዊ ቴክኖሎጂዎች ጋር ተያይዞ አሁን ደግሞ ሰሞኑን በነበረው ዲጂታል አይዲ ተያይዞ ተነስቷል። ይሄ በመጨረሻው ዘመን እንደ አንድ የተዋሃደ ስርዓት በሶስት ገጽታዎች ከላይ በጠቀስኩላችሁ ሃይማኖት፣ ኢኮኖሚ፣ መንግስት አማካኝነት ዓለምን ለመቆጣጠር የሚሞከርበት እድል ነው ማለት ነው። ይሄ የእግዚአብሔር ቃል ነው። ይሄ መጽሐፍ ቅዱሳዊ ነው። ስለዚህ ፋክቱ ይሄ ነው ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አውድም የስርዓት ባህላዊ እምነቶችን፣ ቅዱሳት ትውፊቶችን ለማጥፋት ያለመ ተብሎ ይታመናል። እንደምታዩት ከገደም ጀምራችሁ እስከ ቤተ ክርስቲያን ድረስ ምን እየተደረገ እንዳለ ለእናንተ አልነግራችሁም። እንዴት እነ ግሪክና እነ ራሽያ ራሱ እንዴት ዋጋ እየከፈሉ እንዳሉ እነዚህ የጥንት ቤተ ክርስቲያን የጥንት እምነቶች መቅረት አለባቸው ተብሎ ስንት ጦርነት። አሁን የሩሲያ ና የዩክሬን ጦርነት እንኳን እናንተ ፖለቲካ ጦርነት ሊመስላችሁ ይችላል፣ ግን አይደለም እ ሃይማኖታዊ ጦርነት ነው። በነገራችን ላይ ፑቲን እየተዋጋ ያለው የፖለቲካ ጦርነትን አይደለም። ይህንንም ሰፋ ያለ ዝግጅት አንድ ጊዜ ከእናንተ ጋር ተነጋግረንበት ነበር አዘጋጅተንላችሁ በኮመንት እናንተ ምላሽ ሰጣችሁ ነበረ። የ666 ቁጥር በመጽሐፍ ቅዱሳዊ ትንቢቶች መሰረት የአውሬው ስርዓት በሶስት መሰረታዊ ገጽታዎች ከላይ በጠቀስኩላችሁ ሃይማኖት፣ ኢኮኖሚን፣ መንግስትን ይወክላሉ እነዚህ ቁጥሮች። ይህ ስርዓት በመጨረሻው ዘመን አንድ የተዋሃደ አለም አቀፍ ቁጥጥርን ለመፍጠር ያለመ ሲሆን፣ በተለይ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ባህላዊ ጥንታዊ እምነቶችን ለማጥፋት ይሞክራል ማለት ነው። በኦርቶዶክሳዊ ትምህርት መሰረትም ይህ ፈተና ቢኖርም ቤተ ክርስቲያን በእግዚአብሔር ጥበቃ ስር ጸንታ እምትቆይ ናት። ምክንያቱም የተመሰረተችው መሰረቷን በክርስቶስ ደም ስለሆነ፣ በተጨማሪ 666 ቁጥር በተለያዩ ባህሎች ውስጥ ያለው ተቃራኒ ትርጉም ከክፉ እስከ መልካም እድል የቁጥሩ ምሳሌያዊ ኃይልና በታሪክ ውስጥ ያለው ተለዋዋጭ ተጽዕኖን ያሳያል። ስለዚህ ይህ መረጃም የአውሬውን ስርዓትና የስድስት ስልሳ ስድስት ቁጥርን በመጽሐፍ ቅዱሳዊ ታሪክ እናም በኦርቶዶክሳዊ አውድ ነው ያዘጋጀውላችሁ ማለት ነው። በተለይ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያን በመጨረሻው ዘመን የሚገጥሟት ፈተናዎች ቢኖሩም በእምነቷ ጥንካሬ እና በእግዚአብሔር ጥበቃ ስር ጸንታ የምትቆይ እንደሆነች ይታወቃል። ውድ ቤተሰቦቻችን ይሄ መረጃ በነገራችን ላይ አሁን በተለይ በጣም ጊዜያችንን የሚዋጅ ነው። አሁን ላለን በት ምስቀልቀል ሁሉ የተለያዩ ምልክቶች እያየን ነው። በተለይ ደግሞ አሁን የሰሞኑ አይዲ ለምሳሌ በኢትዮጵያ 2019 እስከ 2020 ድረስ ሙሉ ለሙሉ እኛ ካሽለስ እንደምንሆን ምልክቶች አሉ። ሁሉም ነገር ካሽለስ ይሆናል። ያ ማለት አሁን ካወጣ ነው መታወቂያ የተሻለ ማንነታችንን የሚገልጽ ልክ እነሱ እንደሚሉት ዓለም አቀፍ ቁጥጥር ሊደረግብን የሚችልበት አይዲ ይኖረናል፣ በክንዳችን በግንባራችን እንደ መጽሐፍ ቅዱስ ቃል ደግሞ እነሱም ሊያደርጉ እየተጣደፉ ነው ያሉት ማለት ነው። ውድ ቤተሰቦቻችን ሩቅ ነው ብለን ያሰብነው ነገር ከበራችን ላይ እንደቆመ ልናይ ይገባል። ይሄ ነገር ግን እኛን ሊያስፈራን አይችልም፣ ምክንያቱም የያዝነው ክርስቶስን ስለሆነ እግዚአብሔር ያስመልጠናል። ዳንኤልን እንደጠበቀው በአንበሳ ጉድጓድ ሳይጣል በፊት ሳይሆን ከተጣለ በኋላ ዳንኤልን አድ ታልና ሰለስቱ ደቂቅ ሰዓት ውስጥ ከተጣሉ በኋላ የደረሰ አምላክ ነው ያለንና ለእኛም ደግሞ በመጨረሻው ሰዓትም እንዲደርስልን ጾም፣ ጸሎት ሱባኤ ያስፈልገናል። ውሸት የሚመስለን ተረት የሚመስለን ሩቅ የሚመስለን ነገር የሁላችንን በር ሊያንኳኳ የተፋጠነ ነው። ውድ ቤተሰቦቻችን ከዚህ ዝግጅት ምን አተረፋችሁ? ሀሳብ አስተያየታችሁን በኮመንት መስጫው ላይ አጋሩን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።